ሶስተኛው ሀገር አቀፍ የሃይማኖት ተቋማት የሰላም ኮንፈረንስ ሃይማኖቶች ለሰላም፣ ለመከባበርና ለአብሮነት በሚል መሪ መልእክት በባህር ዳር እየተካሄደ ነው። በኮንፈረንሱ ከተለያዩ የሀገሪቱ አካባቢዎች የተውጣጡ የተለያዩ የእምነት ተቋማት አባቶችና የሀገር ሽማግሌዎች ተሳትፈዋል። የኮንፈረንሱ ዓላማም እንደ ሀገር የተፈጠሩ ግጭቶችንና አለመግባባቶችን በሰላማዊ መንገድ በውይይት ለመፍታት ያለመ ነው። ሀሳባቸውን ለአሚኮ የሰጡ የተለያዩ የእምነት ተቋማት አባቶች የሃይማኖት አባቶች ለሀገር ሰላምና አንድነት አይተኬ የሆነ ሚናቸውን ሊወጡ ይገባል ብለዋል። በኢትዮጵያ ውስጥ እንደሚታወቀው 98 ፐርሰንቱ ህዝብ አማኝ ነው፣ በአንድም በሌላም እምነት አለው። ስለዚህ አባቶች መልእክት ካስተላለፉ፣ አባቶች ካስተማሩ፣ አባቶች ከተናገሩ ትውልዱ ይሰማል። ስለዚህ የአባቶች ድምፅ ከፍሎ ይሰማ። አሁን በዝምታ ብቻ የምናልፈው ነገር ሁላችን እየመታን ነው። ሃይማኖት ተቋማት የእምነት ተቋማቶች ከፍተኛ ቦታ ነው ያላቸው። መተማመን ይቻላል። ነገር ግን ተሰርቷል ወይ ይቀራል? ሃይማኖቶች ሃይማኖተኛ ህዝብ ነው ያለን፣ በዛም በል በዚህም በል ያው፣ የራሱ ተከታይ ያለው እኛ አንደኛ የሃይማኖት መሪዎች እርስ በርስ መግባባት ያስፈልጋል። የሃይማኖት አባቶች ኃላፊነት ትልቅ ነው። ምክንያቱ ለምንድን ነው? የሃይማኖት አባቶች የሚባለው ነፃ ናቸው ወይም ደግሞ ገለልተኛ ናቸው ተብሎ ስለሚታሰብ እና የሞራልን ጉዳይ የሞራል አስተምህሮ የሚመነጨው ከነሱ ነው ተብሎ ስለሚታሰብ ስለሚታሰብበት ምንጊዜም ቢሆን ዛሬም ቢሆን ያ ነው የሃይማኖት አባቶች በዚህ ውስጥ ይኖራሉ ብዬ ነው የማስበው። የሃይማኖት መሪዎች ወይም የእምነት ተቋማት መሪዎች አይተከ የሆነ ቦታ አላቸው። የሀገር ሰላም፣ የሀገር አንድነት፣ የሀገር ልማት ላይ ትልቅ ስፍራ አላቸው። ስለዚህ እኔን ጨምሮ፣ በበኩሌ የሚገባንን ስራ ሰርተናል ብዬ አላምንም። መስራት ይጠበቅብን ነበረ ከዚህ የበለጠ አልሰራንም ማለት ሳይሆን የምጠብቅብንን ደረጃ ማክሲማይዝ አድርገን ስራችን ስላልሰራን ብዙ ተደማጭነትም ስላላቸው የሃይማኖት መሪዎች ያንን መስራት ያስፈልጋል ብዬ አምናለሁ። እንደ ሀገር እያጋጠሙ ያሉ ችግሮችን በሰላማዊ መንገድ ለመፍታት የሃይማኖት አባቶች በመተማመን ላይ የተመሰረተ እውነተኛ የሚያስተምሩትን የሚተገብሩና ለእምነቱ ተከታዮችም አርአያ ሊሆኑ ይገባልም ብለዋል። አንደበት ጥሩ እየተናገረ ልቡና ክፉ የሚሰራ ከሆነ እግዚአብሔርም አይሰማንም፣ የምንፈልገው ነገርም አይመጣም። ስለዚህ የሃይማኖት አባቶች የተባልንም ስናስተምር ስንናገር ከልብ የመነጨ መሆን አለበት። መቼም ወላጅ ለልጅ መጥፎ ነገር አትሰጥም፣ አባትም ቢሆን መጥፎ ነገር አይሰጥም። መልካም ነገር ነው። እናም አባት የተባልነ ሁሉ በሙሉ በየቤተ እምነቱ ያለነ ልናስተምር የምንችለው ከልብ የመነጨው ትክክለኛ ትምህርት መሆን አለበት። ልጆቻችንም እያጠፉ ከሆነ መገሰጽ አለብን። እናንተ ይሄ አይጠቅማችሁም፣ ለእናንተም ለሕዝቡም ለሀገርም አይጠቅምምና አቁም ማለት አለብን። ይህንን በተገቢው መልኩ ማስተማር ይገባናል ብዬ አስባለሁ። የሃይማኖት አባት ምንጊዜም ቢሆን ደፋር መሆን አለበት። የሚደፍረው የያዘውን ነገር እውነት አውቆ ነው። እንግዲህ እኔ ስለ ራሳችን ነው የምናገረው። እኔ እንደ አንድ የሃይማኖት አባት ምናልባት ዝም ያልኩባቸው ጊዜ ከነበሩ ይጸጽተኛል። ስለዛ ዝም ስላልኩባቸው ጊዜ፣ ስላልተናገርኩባቸው ጊዜ አዝናለሁ። ምሳሌነት እጅግ በጣም አስፈላጊ ነው። ከምንናገራቸው በላይ የምናደርጋቸው፣ በተግባር በህይወት የምናሳያቸው ነገሮች በሰዎች አእምሮ ላይ ትልቅ ተጽዕኖ ይፈጥራሉ።